ቤተሰብ ዛሬ በጣም በሚያሳዝን እርስ መጥቻለሁ። እርሴ አብርሽና ፍቅር ናቸው ማለት ነው። በመጀመሪያ ፍቅር ማሻላ ብለናል። ሂጃቡን አበያውን ሄዶበታል ማለት ነው። ያው እንደምታዩ ፋብትን ትን ብላ መታለች ማለት ነው። በጣም ደስ ይላል። ቀጥዬበት ሌላው ደግሞ አብርሽ በጣም ያሳዝናል። እውነቴ ነው የምላችው። አብርሽ ወይ ከሩታ አልሆነም፣ ወይ ከፍቅር አልሆነም ሚዲያ ላይ ወደቀ ማለት ነው። በጣም ያሳዝናል። እውነቴ ነው የሩታ እርግምና ደርሶታል መሰለኝ አብረሽ ማለት ነው። ያኔ ስትመክረው ተው አያዋጣህም፣ አስር ሴት አትደርድር ብላ ስትመክረው እምቢ ብሎ ዛሬ ብቸኛውን ቀረ ማለት ነው። ብቸኛ ሆነዋል ማለት ነው። በጣም ያሳዝናል። ይኸው አያችሁ አይደለም ሩታ ስትከዳው ፍቅርም ከዳችሁ። ሩታ ደግሞ አበያ ስትለብስ ፍቅርም አበያ ለበሰች። በጣም ደስ ይላል። በጣም በጣም በጣም ተመቻቹኝ። ፍቅርና ሩታ ማለት ነው። በነገራችን ላይ እኔ ሩታ በጣም ነው እየተመቸችኝ ማለት ነው። አብርሽን በደንብ አድርጋ አጥባ አስጥታዋለች ማለት ነው። ይገባዋል። ምክንያቱም አብርሽ በጣም ጥፋተኛ ነው። እስከዛሬ ሩታ ስትመክረው ተው አብርሽ አዋጣህም፣ ተው አስር ሴት አደርድር፣ አስሩን አድጋብዝ። ብላ ስትመክረው አልሰማም ብሎ ዛሬ ብቸኛ ሆነዋል ማለት ነው። አያችሁ አይደለም? አብርሽ ሩታ ስትከዳው ፍቅር ከዳችሁ፣ ይኸው እንደምታዩ ሩታ ፍቅር ደግሞ ከሌላ ወንድ ጋር መጣች። ምን የመሰለው ወንድ መለሉ አፍቅራ እንደምታዩ እየሳመችው ያሰላም ያሰላም እና አብርሽ ነው የሚያሳዝን ማለት ነው። እውነቴ ነው የምላችው አብርሽ በጣም ያሳዝናል። ፍቅር ግን በጣም አምሮብሻል፣ ቀጥይበት ማለት ነው። ይመችሽ። እና ሩታ ረገመች አብርሽን ማለት ነው። ያው ሴት ልጅ ያለቀሰችበት ነገር መጨረሻው አያምርም። ሴት ልጅ ያለቀሰችበት፣ ሴት ልጅ የረገመችው፣ እውነቴ ነው የምላችው መጨረሻ አያምርም ማለት ነው። ያኔ ተው ብላ ስትመከርህ ሩታን ብሰማት ኖሮ ዛሬ ለዚህ አድርሰም ነበረ። አሁን ሩታ ለልቧ ደርሶ ሩታ በቃ ለልቧ ደርሶላታል ማለት ነው። እውነት ነው፣ በጣም ነው ደስ የሚላት ማለት ነው። ፍቅርም ስትከዳው ማለት ነው እንግዲህ አብሮሽ በጣም ያሳዝናል። ቻለው እንግዲህ ምን ማረግ አይቻልም፣ እድልህ ነው ማለት ነው። ከአሁን በኋላ ከሩታ ጋር ብትታረቅ ሩታን ማስለቀስ ማቆም አለብህ ማስከፋት ማቆም አለብህ አስሩም ሴት መደርደር ማቆም አለብህ ከአሁን በኋላ አብርሽ ትምህርት መውሰድ አለብህ ትምህርት መውሰድ አለብህ ሩታን አታስለቅሳት